እዚህ አረብ ሀገር ውስጥ የገጠመን ገጠመኝ ነው። ያው ብዙ ሰው ይገጥመዋል ብዬ አስባለሁ። እስኪ ሀሪፍ አሪፍ ያዝናና ያስቃልም ያልነውን ገጠመኝ እናጫወታቸዋለን። አብራችሁ ቆዩ። አረበኛ ሳችል በቃ ምንም ነገር ሳታውቅ አረብ ሀገር ለመጀመሪያ ጊዜ ልጅ ሁነን ሁላችንም የመጣ ነው ቋንቋ ምናምን አንችልም እ እኔ በራሴ አንድም ነገር አልችልም ነገር አልችልም ሲጀመር ጣለቤት ነው የመጣሁት እና ምንድን ነበር ገጠመኝ የሚያስቅ ያው ብዙ አለ ያው አንዴ ልንገርሽ ማለት ልንገራችሁ ልንገራችሁ ነው እሱ ምን መሰለሽ የሆነ ሰዓት አንቺ ታውቂያለሽ ስለነገርኩ፣ የሆነ ሰዓት ማለት ነው ዕቃ ልገዛ ሄድኩና፣ ሴይዳለያ ፋርማሲውን ማለት ነው። ከዛ ፀሐይ ነው ብዙ አያሳውቅም። ከዛ እኔ አላወኩም። ከዛ እንደዚህ መስታወት በመስታወት ነው ፋርማሲውን ማለት ነው። ከዛ እኔ ክፍት መስሎኝ ሂጄ መስኮቱ ላይ

ምግቡ የመሰለኝ መጨረሻ ወለሽ መጨረሻ ላይ ሴትዮዋ ልጇ ቤት ማለት ነው፣ አበሻ መጣች። እንደዚያ የምትችል ቋንቋ ብዙ፣ ከዛ እሷ አናገርኳት። ሁለተኛ ደግሞ እንትን ሙከይፍ ማለት ነው ሌላ ክላስ ስለነበረ ሰራተኞች ያሳየችን። የዛ ክላስ ስገባ ግን እንትን የውሃ ሞከይፍ ነው። ከዛ በኋላ ይጮህ፣ ሲከፍ ይጮሃል። ስለዚህ ሞቀኛል። ወደ አንድ ቀን ማለት ነው እንደሚመጣ በጣም ሞቀት ላይ ነው ማለት ይጮሃል። ከዛ ትዘጋዋለሽ። እየፈራሽ ነው እንዴ? በጣም ነው የምፈራው። ምክንያት አታውቂም። ሴትዮዋ ከፍታለሽ። አንድ ከፍተው ወዲህ ነበር ሰራተኞች። ሌላ ክላስ ግን የተለያየ ነው፣ የተለያየ ነው። በጣም ነው የሚጮኸው ያ

አይን ያን ያክል አይደለም አለኝ። ገጣሚ ብዙ ግን እኔ ማለት ነው እንትን ድምጽሽን ከፍ አለኝ። እንትን ጠለቤ መጥቼ ምግብ ማለቴ ቋንቋ አልችልም እና ወለሼ ይሰማል ማለት ነው። ወለሼ የሚባል ምግብ ያለው ነገር ነው። ወለሼ እሺ፣ ወላሂ ከዛ በቃ ወለሼ የሚባል ምግብ ያለ ይመስለኛል ይመስለኛልና ከዛ ልጆቹ ምናምን ያኔ እናቴ ነው የሚሰራበት። በጣም ብዙ ሰው አለ፣ የልጅ ልጅ ምናምን፣ ትናንሽ ናቸው። ፍሪጅ ይከፍታሉ። ከዛ ፍሪጅ ሲከፍቱ እምናት ነው የምንፈልጋቸው ነው አላቸዋል ማለት የምንፈልጋቸው ናም ልጅ ስላቸው ወለሸይ ነው ወለሸይ። ሲሉ ምግብ መስሎሻል እናት። እሺ ወላሂ፣ የምሬን ነው ወላይ፣ ከልቤ ነው። ከዛ ወለሸይ ነው ወለሸይ፣ ከዛ ወለሸይ ሲሉ ለይ ወለሻ፣ ከዛ ወልጊዜ ወለሻ ሲሉኝ ወለሻ የሚባለው ከዛ ፈርሻውን እንትን አልኩና ማለት ነው ይሄ ፈርሻዋል፣ አይደል መሬት የሚነጠፈው እሱን ወዴ ላይ ብዬሽ ብታይ ነው ይከዘቅዛል፣ ወላሂ ይከዘቅዛል። ከዛ ይሄ ፈርሻዋል አይደለ፣ ፈርሻውን ወዴ ላይ አልኩና ከታች በላጥ አለ፣ ሰራሚክ ማለት ነው። እሱ ላይ ተኝታ ከዛ ማታ ነው ተኝታለች። ከዛ በማግኘት ላይ እጇን ይዤ ወደ እንትን ይዣት ወደ ስላሴ፣ ይሄ ነገርማ የፈነዳም ብዬ እንትን አልኩ። ማለት እሷ ስከፍቶ በቃል ዘጋም ብዬ ሀያ አንድ ደግሞ ሁለተኛው በጣም ከኢትዮጵያ እንደመጣሁ ነው። ወዲያው እንደመጣን እንትን ነው ታውቃላችሁ፣ ሻወር ነው ግቡ የሚሉት። ወዲያው እንደመጣሁ ማለት ነው። ከሻወር ልጅ ናት አይቺ ነው። ሻወር ገብቼ ኢትዮጵያ፣ የለን ካስታውሱ ከሆነ እንት ሞቆሃ ምናምን፣ በሞቆሃ ጎንፈው ሽንት ቤት ውስጥ ጨምራት ምናምን ይላሉ። ኢትዮጵያ ከዚህ ሀገር ሲመጡ ማለት ነው ይሉናል፣ ሚወጡ እናንተ ማለት ነው፣ ውሸታቸው ማለት ነው። ከዛ ሽንት ቤት ግቢ ታጠቢ ምናምን ትላል ሰውዬ። ከዛ ሙቋሀ ነው ልካ የከፈትኩት።

እንዲህ እንዲህ ሄዱ ያጠጧቸዋል። ይሁን ቤት ባላለቀቅ ገጠር አባባል አላቅም እንደዛ ስለሚሉ እፈራለሁ። ለሆን ነገር ለማድረግ ለየት ያለ ነገር ካየ ሲጀመር አልበላም፣ አልጠጡ በዛው የሚያስቀሩኝ ሻለ። እኔ ደግሞ የገጠመኝ ያው ባህርተኛ ነበርኩ። እዚህ ሀገር እንደመጣሁኝ ከዛ ገጠር ወጣሁኝ። ገጠር ስወጣ ከዛ አክሱም የነበረች የተቀበለችኝ ከዛ ያው ሴት ምናምን ቀጥ ብላችሁ እንዳትሉ ያው ምናምን መካከራ የኔ መምኑ እንደሆነ ምናምን ነገረችኝ። እና ሄድኩኝ ገጠር። ከዛ እንዳጋጣሚ ሆኖ ደግሞ የተቀበለልች ልጅ ሴት ናት። አሰሪው ይሄን አ ሴት ናት። ከዛ በቃ በጣም ነው መፈራው፣ በሚመጣ ሰዓት በጣም ነው መፈራው ሲመጣ። ከዛ የሆነ ሰዓት ላይ ዛ በግ ነው የሚሰራው ልጁ። በጎቹ ምናምን እዛ ሸብክ እየእንትን እያሉ እኔ ጉርፋ ቁጭ ብያለሁ። ከዛ መምጣቴን አታውቅም አጀሪት ቀጥታ መጣኝ ወደ ጉርፋ። ማን እንደዚህ ብቅ ስል ወደኔ እየመጣች ነው። ከዛ ወደ ምኑ ልግባል? ጭራሽ ቀጥ ብለህ እንዳታይ እየተባልኩትን፣ አብረን አንድ ጉርፋ እሱ እዛ ነው ስራ ነው ቀጥታ እንደዚህ ዘወር ዘወር ስ በር አየሁ። እንደዚህ ከኋላ ማለት ነው እንደው አቀጠም ስለዚህኛው ማለት ነው። አላየችኝ። ከዛ ወደ በሩ እጀበላለሁ እጅ ጀበልኩ፣ ተራራው ላይ ማለት ነው። ገባች፣ ስትመለስ አላየችኝ። ከዛ እሱ ስንጨርስ አየና ምንም አትልም ምናምን ከተመቻችሁ ደግሞ ቀጣዩ ቪዲዮ እንሰራላችኋለን። እንደዚሁ ገጠመኝ ማለት ነው። እንደዚሁ ገጠመኝ